ይሄዳል ያደርጋል። ጀላ በገነት የደገናል አይዞ የጠባው ስፐርም ቁላ ስፐርም አለ ከመቃብር የሚቀሰቅስ ስፐርም ሆነ ረቶ እንደሆነ ነው የወንድ የዘር ፍሬውን። ይህንን ቪዲዮ ሊያቀርቡ አልፈለግኩም ነበር፣ ነገር ግን ለምናገራቸው ቃላቶች ክርስቲያን ወገኖቼ ወይም ደግሞ የሌላ እምነት ወገኖቼ በምን የተነሳ ይህን ሊናገር ቻለ የሚለውን ነገር በደንብ አይታችሁ ሰምታችሁ እንድትፈርዱ ጭምር ነው ማለት ነው እንጂ ይህንን ነገር እዚህ ጋር መልቀቅ ለእኔ ክብርም አይደለም። እንደገና ደግሞ ረሱል ሰለላሁ አለይሂ ወሰለም ሲያዋርድ በጆሮ መስማት መታመም ነው፣ እውነት ለመናገር ማለት ነው፣ መታመም መድማትም ነው ማለት ነው። ስለዚህ ግዴታ ግን ምናልባት እኔ በማውቃቸው ማህበረሰብ ጨዋ አስተምህሮት የሚሰጡ ወይም ደግሞ ጨዋ የሆኑ መምህራኖችን የሌላ እምነትም ቢሆኑ ስለማውቅ ለነሱ ክብር ስላለኝ ለነሱ ያለውን ደግሞ ይህንን ነገር ማወቅ አለባቸው ፍርድ ሰምተው ሰምቶ መፍረድ ደግሞ የጤነኛነት የጨዋነት ደንብ ነው ብዬ ስለማስብ ነው ማለት ነው። ረሱል ሰለላሁ አለይሂ ወሰለም አይደለም ሙዚቀኛ ቢሆን፣ ጨፋሪ ቢሆን፣ ሌላም ነገር ቢሆን ለሁሉም ግን ሙስሊሞች ስስብልት ናቸው። ለዛም ነው ሙስሊሞች ከነብሶቻቸውም፣ ከአባታቸውም ከወላጆቻቸው በሙሉ አብልጠው ረሱል ሰለላሁ አለይሂ ወሰለምን የሚወዱት። ረሱል ሰለላሁ አለይሂ ወሰለም መሐመድ የሚለው ስም ይጠፋል ብላችሁ እንዳታስቡ። ዓለም ላይ ያለው የመጀመሪያ ብዙ መጠሪያ ካለው ስያሜ ውስጥ አንደኛ በቢሊየን የሚሸፍነው መሐመድ የሚል ስም ነው። እሱ ባፉ ስለተጸዳዳ ረሱል ሰለላሁ አለይሂ ወሰለም ከክብራቸው ምንም አይቀንስም። አንድ ነገር ባከረራችሁት ቁጥር ይጠብቃል። የእኛም ሃይማኖት እንደዚህ ነው። ይህንን ነገር ግን ይህንን ነገር ግን በጨዋነት ካልሆነ በቀር በጨዋነት ግን ማናቸውም ክርስቲያኖች ወገኖቻችን ከጎናችን ሊቆሙ ይገባል። እንጂ ትናንትና ጠዋት እኔም ፍፉነኝ እኔም ፍፉነኝ እያላችሁ አጨብጭባችሁ ያጨበጨባችሁ ወገኖቼ፣ የእናንተ ሞራን ትናንትና ደግሞ በላይ በላይ ይኸው እንደዚህ ብሎ ተጸዳዳበት። ይህ ነገር ደግሞ ወደ ለየለት ወደማይሆን አቅጣጫ ነው። አሰላሙ ለይኩም ረማቱላ ወበረካቱ ውድናይ ተከበራችሁ ተመልካች፣ ሰላም ጤና ፍቅር በየላችሁበት ያለምደ ያደረሳችሁ ክብንና ክብራን ተመልካች ዛሬ በመጀመሪያ ደረጃ በጣም አሳዛኝ ነገር ነው ይላ የቀረብኩት ማለት እ ነው እንግዲህ እንደምታውቀት ቲክቶክ መንደር ማለት ደህነኛም ሰው አለ መጥፎም ሰው ጥሩም ሰው አለ፣ እንደዚሁም ደግሞ በጣም ዝቃጭ አተላ የሆኑ ሰዎች አሉ። በነገራችን ላይ ይህንን ያልኩበት አላንድ ምክንያት አይደለም። ሰሞኑን አይታችሁት እንደሆነ በየሚዲያው ትሬንድ ሆኖ ያያችሁት ንግግር ነበረ። መሐመድ የሚለውን ስም ቲክቶክ ላይ እንዲያፍሩ ወይም ደግሞ መጥራቱ እንደሚያሳፍር ነገር ነበር ሲናገር የነበረው ሰውዬው ማለት ነው። በኋላ ላይ ደግሞ ላይቭ ገብቶ በጣም በነገራችን ላይ ከዚህ ከሰውዬ አስተማሪነት እኔ መምህር ነው ነው የሚሉት እኔ ብዙ ኦርቶዶክሶች፣ ብዙ ክርስቲያኖች፣ ብዙ የሌላ እምነት ተከታዮች ጎረቤቶች አሉኝ። አብሮ አደጎችም አሉ፣ እንደዚሁም ደግሞ በጣም በቅርበት የማውቃቸው ሰዎች አሉ፣ ቄሶችም ጭምር ከመምህር እስከ ዲያቆን። ሌላ የማውቃቸው በጣም ብዙ አሉ። በጣም አደበኛና ሥርዓት ያላቸውን ነው የማውቀው እስካሁን ድረስ ማለት ነው። ይሄ ግን በስመ መምህር ድብቅ አጀንዳ ይዞ የሚንቀሳቀስ በጣም አስቀያሚ የሆነ ሰው ነው። ይህን ያልኩበት ምክንያት አሳማኝ የሆነ ምክንያት አለ። ይህን የኔ ሚዲያ ሙስሊሞች ብቻ አይደለም የሚከታተሉት፣ አውቃለሁኝ ሌላ እምነት ተከታዮችም ይከታተሉታል። ይህን ያልኩበት ምክንያት ግን ያለ አንድ ነገር አይደለም። ሰምታችሁ ራሳችሁ ልፈርዱ ትችላላችሁ። እንደ ሙስሊምነቴ ረሱል ሰለላሁ አለ ወሰለም እንደ መውደዴ ይህንን ነገር ሚዲያ ላይ እዚህ ጋር መልቀቅ አልፈልግም ነበር ነገር ግን ደግሞ አንዳንድ ጊዜ ደግሞ ቢያንስ ቢያንስ ቢያንስ ደግሞ የኛ መምህራኖች ወይም ደግሞ ኡስታዞች ንጽጽር ያደርጋሉ። ንጽጽር በሚያደርጉበት ሰዓት መጽሐፍ ቅዱስ ላይ ያልተጻፈን ነገር አምስት ሳንቲም ሳይጨምሩ ነበረ ስንትን ሲሉ። ነገር ግን እዚህ ጋር መሰረት በሌለው አጀንዳ እንዲህ ሲል ተጸዳዳብን። ታዲያ ይህም ፍርድ እናንተ እንዴት ፈርዱ ስል ግዴታ ሰውዬው የተጸዳዳውን እንትን በዚህ ለማቅረብ እገደዳለሁ። ያው አዳምጡትና ፍረዱ እናንተ። በገነት የደገና ይዞ የጠባው ስፐርማ ከመቃብር የሚቀሰቅስ ስፐርም ሆነ ረጭቶ እንደሆነ የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ፔድ ብልት እንደሚጠባ ያደርጋል። ወንድ ላይ ምላስ ይጠባል። ሁሉም ከንፈሪ ጠባል ነበር እንዴ? ምንድን ነው እሱን ብቻ ሳይሆን ያደገውን ማለት ነው የወንድን፣ እሱን ደግሞ ወንዶችን ደግሞ ያስጠባ ነበረ። ያንተ በሚያሳዝን ሁኔታ በገን ያዙጥን ታሪክ ታውቃላችሁ አይደለም ማለት ነው። እነኛ ጠቋቁሮቹ ዙጥ ዙጥ ያደረጉት ነ በፊንጢጣው ጠልዘው ጠልዘው የለቀቁትን። ለዛ ነው ኮ ስፐርሙን መቆጣጠር የማይችለው በልብሱ ላይ ሁሌ የሚረጨው ባይዞ የጠባው ስፐርም ቁላ ስፐርም አለው። ተወንደ ሆነ የወንድ የዘር ፍሬውን ረእቶ መቃብር የሚያረስ ማለት ብልት ይጠባል በየሰው ቤት ሴት የሚናገረው እና ቀጣይ ደግሞ ሰሞኑን ከዚህ የበለጠ ልታብዱ ትችላላችሁ ማለት ነው። እንደዛ ከሆነ ትል የሚመኘው ለምንድን ነው? ማቆሸሽ ከሆነ ግን ከኛ በላይ እንግዲህ አስቡ። ይሄ እንደዚህ በአፉ እየተጸዳዳ ያለ ሰው ይህ ለእናንተ መምህር ሆኖ የሚወክላችሁ ከሆነ ምንም ማድረግ አልችልም። ሐቆ ይሄ ነው። ይህ ሰውዬ በነገራችን ላይ እንደ የኢትዮጵያ ሸሪያ ወይም ደግሞ እስልምና ጉዳዮች ምክር ቤት ጉዳዩን ይዘውታል። ከሀገር እንዳይወጣም እግድ ወጥቶበታል። በቅርቡን እንደሚያዝ ተስፋ አደርጋለሁ። ነገር ግን ልንገራችሁ፣ ወላሂ ነው የምላችሁ ይህ የምታንቋሽሹት ነብይ ማለት ነው ረሱል ሰለላሁ አለይሂ ወሰለም በቢሊየን የሚቆጠሩ ሙስሊሞች ፊዳ ከአቢይ ወኡሚሂ ያ ረሱል ላህ የሚሏቸው ናቸው። ከአባቶቻችንም ከነፍሶቻችንም ከእናታችንም ከሁላችንም ለእርሳቸው ሲል ፊዳ ማድረግ እንችላለን ማለት ነው። ይህ እንደ ሙስሊም አቋም ነው። እንደ ሙስሊም አቋም የአብዛሃኛው ሙስሊም የትኛውም ሙስሊም ጨፋሪ ሊሆን ይችላል። የትኛውም ሙስሊም ሌባ ሊሆን ይችላል። የትኛውም ሙስሊም እምነቱን ሳይዝ በስርዓት ሳይዝ ሊቆይ ይችላል። የትኛውም ሙስሊም ማለት ነው። የትኛውም ነገር ግን በረሱል ሰለላሁ ዓለይሂ ወሰለም አይደራደርም። ማንም ማለት ነው። አላህ ስብሐነው ተዓላ ወደዚች ምድር የላከለን የእዝነት ነብይ ናቸው። የአላህ ስብሐነው ተዓላ አውቀን እንድናመልከው ያደረጉ ድንቅ ነቢይ ናቸው። በእርሳቸው የሚደራደር ማንም የለም እና ሰሞኑን ወጥ ዘለል ወጥ ረገጥ፣ ወይም ደግሞ ይህ እልፍ አላልፍ የሚባል ነገር እንትን ነው። ይህ እንደ ምክንያት የሰጠው ሰውዬው ምንድን ነው? ቶሎና ተወያዩ ብንላቸው እምቢ ብለዋል የማለት ነገር ነው። ይህ ደግሞ ከእውነት የራቀ መሆኑ ማናችን እናውቀዋለን። ነገር ግን በየውይይቱ ማናቸውም ቢሆን መልስ አጥተው ለሚወጡበት እንደ አጀንዳና ወይም ደግሞ እስልምና ሃይማኖትን ያንቋሸሽ መስሎት እንደው እንደው ሌላውን ተውት፣ ይህንን ቪዲዮ ስትሰሙ እናንተ እናንተ ከሱ ጋር ነን ስትሉ የነበራችሁት የኦርቶዶክስ ልጆች ትክክለኛ ጨዋ የነበራችሁት ስለሱ ብዙ ሳታውቁ የነበራችሁ ይህን ስታው ምን ተሰማችሁ? ምን ተሰማችሁ? አንዳንድ ጊዜ እኔ ኡስታዝም ሆኖ ስህተት ካለበት ስህተት ነው ከማለት አልመለስም። ነገር ግን እናንተ ምናልባት ጭፍንነት ይዟችሁ ካልሆነ በቀር እንደዚህ የሰውን ሃይማኖት የሰውን እንትን አንቋሹ የሚል በመጽሐፉ ካላት ንገሩን። ማንም ሙስሊም ማንም ኡስታዝ ደግሞ አልወያይም ሊልም አይችልም። ምክንያቱም አልወያይም የሚለው መልስ ያጣና መልስ የሌለው ሰው ሲሆን ብቻ ነው እንጂ ያለበለዛ መልስ ያለው ትክክለኛ እምነት ያለው ትክክለኛ ዕውቀት ያለው ማንም ሰው ወደኋላ አይልም። በዚህ በኩል ደግሞ ማናችንም እንስማማለን ማለት ነው፣ ሁላችንም እስካሁኖቹ ባሳለፍናቸው ታሪኮች በሙሉ ማለት ነው። ስለዚህ ይህ ሰውዬ ሙስሊሙም ክርስቲያኑም ሌላውም የእምነት ተከታዮች እንደዚህ አይነት ከአንድ ከመምህር ነው ከሚል ሰው መምህር እንኳን አይደለም፣ መምህሮችን አይወክልም። እኛ ስናቃቸው፣ እኛ የምናቃቸው ብዙ መምህራኖች አሉ። የኦርቶዶክስ ጨዋ ሲራመዱ እንኳን አስታራቂ ሲራመዱ ተጠንቅቀው ሲናገሩ ምላሳቸውን ይዘው ያምራል፣ ሊያስጠላል የሚለውን ለይተው የሚናገሩ ብዙ መምህራኖች እናቃለን። እነሱ በሚጠሩበት የማዕረግ ስም ባይጠራኔ ደስ ይለኛል፣ እውነቱን ስነግራችሁ ማለት ነው። ምክንያቱም ሰውየው በጣም አሳፋሪና የወረደ ሕፃን ልጅ እንኳን ሊናገር የማይችል አንድ የመናኸሪያ ወያላ እንኳን ሊናገር የማይችሉትን ከበባሪ ቃላቶች ለምዕመናኑ ወይም ደግሞ ለተከታዮቹ እንደዚህ ብሎ መናገሩ ራሱ የዚህን ሰውዬ ውርደት ዝቅጠት ነው የሚያመለክተኝ፣ እንደኔ እንደራሴ ማለት ነው። እናንተ እንደፈለጋችሁ ልታወጡ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ